ሰላም ሰላም የማርማር ሚዲያ ተከታዮች፣ ዛሬ ይዤላችሁ መጣሁት እጅ በአፍ የሚያስጭን አስገራሚ እውነታ ይዤላችሁ መጥቻለሁ። ሰብስክራይብ አላደረጋችሁ ያላደረጋችሁ ሰብስክራይብ አድርጎልኝ፣ እንደተለመደው ላይክና ሼር ማድረጋችሁ እንዳይረሳ። መቶ ሰላሳ አንድ ሚሊዮን የኢትዮጵያ ብር የሚያወጣ የወርቅ መኪና አይገርምም? ይህ መኪና ከሁለት ቀን በፊት በዱባይ ሸርጃ በተካሄደው የወርቅና ጌጣጌጥ ትርኢት ላይ ቀርቦ ነበር። መኪናው Nissan GT-R Sport ሲሆን ሙሉ በሙሉ በ24 ካራት ወርቅ የተላበሰ ነው። አስባችሁታል? 24 ካራት ወርቅ ማለት ምን ያህል እንደሆነ። መኪናውን ሙሉ በሙሉ ወርቅ ለማልበስ 2000 ሰዓታት ወይም ሁለት ወር ከ20 ቀናት ፈጅቷል። የመኪናው ዋጋ አንድ ሚሊዮን ዶላር ሲሆን በኢትዮጵያ ብር ሲመነዘር ደግሞ በባንክ ምንዛሪ 131 ሚሊዮን ብር ይሆናል ያ የማይታሰብ በዚሁ አጋጣሚ ጓደኛ ያለኝን ልንገራችሁና ተዋንት ተሻገር አንተ ሜዲሲን ተማሪ ነህ ገና አራተኛ አመት ያው ሶስት አመት ይቀራል ሶ ከዚህ በኋላ ሜዲሲን ተማሪ ቀስ ትወጣ ያለው የደመወዙ ሁኔታ አስብ እንዲህ አይነት መኪና ባትመኝ ይሻል ያል አለኝ እኔ ግን እኔ ግን የኔን ፋሚሊ መኪና ግዝልኝ ያላችሁ ሰብስክራይብ በማድረግና ቪዲዮቼን ላይክ በማድረግ እና ሼር በማድረግ ይተባበሩኛል ብዬ አሳመንኩት። ኮሜንት ላይስ እኔ ልግዛ ልበሉኝ እና አስደስቱኝ። ሰብስክራይብ በማድረግ ላይክ እና ሼር በማድረግ እንድትተባበሩኝ፣ እኔ ደግሞ እናንተን ጠይቃችኋለሁ። መኪናው ሁለት የተለያዩ ስድስት ሲሊንደሮች ያሉት ሲሆን ከ850 እስከ 900 የፈረስ ጉልበት ያመነጫል። ይህ መኪና ለመግዛት የሚትፈልጉ ኢትዮጵያውያን በ131 ሚሊዮን ብር መግዛት ትችላላችሁ ተብሏል። ያው እቺን ይህን መኪና ለመግዛት አሰባችሁ፣ መጀመሪያ ስትጠቀሙ የነበራትን መኪና ለእኔ ሽጡልኝ ብዬ አልሰክስም። አቅም የለኝም። ላይክ በማድረግ እና ሰብስክራይብ በማድረግ ብቻ ተባባሩ። ቀጣይ ቀጣይ እንዲህ አይነት አስገራሚ ቪዲዮዎችን ከዚህ የባሰ አስገራሚ ቪዲዮዎችን ይዤላችሁ መጣለው። መልካም ቆይታ ወዳችኋለሁ። ታንኪዩ ፎር ዋቺንግ